ማን ነው ሴት ልጅ ክብር አትወድም ያለው ማለት ነው? አንቺ ለወንድ ልጅ ተነጥፈሽ በጣም ያስጠላል። ሩታም መናገር ራሱ ክብር ስታቂ ነው። ምን አይነት ክብር ስታቂ? አንቺ እኮ ወንድ እየተላላሽ እየተለጣጠፍ የመጣሽ ሴት ነሽ። ዙሙትን ያሰፋሽ ሴት ነሽ ማለት፣ ስለ ክብር ማውራት የለብሽ። የትኛው ነው ሴትኛው ሴትነትሽን አንቺ እኮ ምንም ነገር ማለት ስለ ምንም ነገር ግድ የማይሰጥሽ ርካሽ ሴት ነሽ ማለት ነው ያው ዝንብን ብዙ ሰው ብዙ አሁን የተላጠ ነገርና ጣፋጭ ነገር አሁን ብዙ ዝንብ ትውሴ ምናምን ይወረዋላ አንቺም እንደዛ ነሽ ማለት ነው ብዙ ወንዶች በዙሪያሽ ቢኖርም ውድ እንደሆንሽ እንዳታውቂ ርካሽ ነሽ ማለት ነው እና ስለ ክብር የትኛውን የምታውቂው ክብር ነው አንቺ ስለ ክብር የምታወሪ ማለት ነው ሩታን በዚህ ልክ ራሱ መን ሩታ አንቺ ሞታ ትበልጥሻለች የምሬን ነብሽ ሩታ ማለት ጀግና ሴት ናት ልንገርሽ እርግዝና ላይ ያን ሁሉ ስታደርጊ ያችላሽ ዛሬ እንደገና አራስ ቤት ሆና እንደዚህ እያደረግሻት የቻልችኔቦን ወጋሽ ነበረ። አልምርሽም ማለት ነው። የትኛውም ሴት አትምርሽም እንደዚህ የጭራሽ ቤቷ ገብተሽ ይህን አክል መናገር እሷማ ልክ ልክሽን ሰጠችሽ ማለት ነው። ክብር ስለ ክብር ማውራት ራሱ የለብሽም። ደግሞ አብርሽን ሲል ውሰጂው እንከለቀቀችልሽ እኮ ቆየ፣ በነገራችን ላይ ማለት ነው። ለቃልሽ አለች እኮ፣ አልያዘችውም እሱ ነው እንጂ የተጣበቀው ማለት ነው። እሱ ነው ፈልጓት እየመጣ ያለው። እሷ ፈልጋ እኮ አልሄደችም። ፈልጓት እየመጣ ያለው እሱ ነው። አዎ ሰላም እያሉ አንቺ ደስ አላለሽም። ታመምኩኝ፣ አቅለሸለሸኝ፣ አንተ ነክ መድኃኒቴ ምናም ምናምን እያልሽ ነበረ። ይሄን ደግሞ ዋሸት አትችይም። አልለቀቅሽውም እኮ ከህይወታችሁ ወጣው ለምትው ደግሞ ከህይወታቸው አልወጣሽም አለሽ። ከህይወታቸው ላይ የትሽ አልሽም አለሽ እኮ በዙሪያ ጥምጥም ማለት ነው። እና እዩ ደግሞ አንተ እሷን ለምንድ ነው ይዘህ እምትመጣው? እነሱ እንደማይስማሙ እያወቅ ለምን ታመጣታለህ? በጣም ባለጌ ናችሁ። የምሬ ነው የምለው፣ የቡታጀራ ኪበሮች ማለት ነው። እና ሄርሜላ ስለ ክብር አታውሪ አንቺ። ክብር የትኛው ክብር አለሽ አንቺ? ማለት እኮ ምን ልበልሽ፣ በቃ መጥፎ ቃላትን መጠቀም አልፈልግም። አንቺ ማለት ርካሽ ሴት ነሽ። የረከሽ ማለት ነው። የሆነ በቃ ርካሽ ሴትን ሁሉም ነው የሚሰበሰብባት ማለት ነው። ልክ ዝንብ በስኳር ላይ እንደሚሰበሰበው በአንቺም ላይ ደግሞ እንደዛው ማለት ነው። አንቺ ማለት ቆሻሻ ሴት ነሽ። ሩታ እኮ ጀግና ናት። ክብር ያላት ክብሯን የምታውቅ ለሰው ራሱ ያላት እንስፔክት እኛ እናውቃለን ማለት ነው። አንቺን እኮ የምናቅሽ በዝሙት ነው። አንቺን የምናቅሽ በዱርዬ ስራሽ ነው። አንቺን የምናቅሽ የሰው ባል ስትቀሚ ነው። አንቺን የምናቅሽ ከሰው ባል ጋራ ስትንዘላዘይ ነው ማለት ምን ጥሩ ነገር አየንብሽ? በአንቺ ላይ ምንም ጥሩ ነገር አላየንብሽም። ስትላላጭ፣ ስትሳሳሚ፣ የሰው ባል የሰው ህይወት ስትበጠብጪ ነው ገባሽ? እያየን ያለ ነው። አሁንም ደግሞ እያየን ያለ ነው። አሁንም ቢሆን የፈለገ ነገር ብትሰሪ በማንም በኦዲንስ ዘንድ ተወዳጅነትን አታገኝም። ይህንን ማመን አለብሽ ማለት ነው የምትሰሪው ስራ እንድትጠይ እንጂ እንድትወደጂ አያደርግሽም። ከአብርሽም ጎን ሆነሽ ከማንም ጎን ሁኚ ማለት ነው። እና በዚህ ልክ ደግሞ አንቺ ሩታን እንትን ማድረግ የለብሽም። በዚህ ልክ አንቺ ሴት ሆነሽ መናገር የለብሽም። ምክንያቱም ሴት ስላሉ አንቺ ማለት አይደለም ሩታ ከአንቺ ጋር ቆመ ራሱ ማውራት የለበትም። ምክንያቱም የምትዘገንኝ የምታስጠይ ሴት ስሎች ማለት ነው። ለራስሽ ክብር የሌለሽ ክብርሽን የማታውቂ ደግሞ ሁልጊዜ ስለ ክብር ታወሪያለሽ። ክብር ሰው ቤትሽ መጥቶ አንቺ የትኛው ክብር ተቀርሽ የት? ክብር እኮ ከራስ ነው የሚጀምረው። በነገራችን ላይ ራስሽን ስታከብሪ ነው ለሰውም ክብር ቢኖርሽ። አንቺ ግን ለራስሽ ራሱ ክብር የለሽም። ክብር ምን እንደሆነ ራሱ የምታውቂ አይመስለኝም ሳስበው ማለት ነው። ምክንያቱም አንቺ እንደዚህ አይነት ርካሽ ስራ እየሰራሽ እንደዛ ከባለትዳር ወንድ ጋር እየተሳሳሽ አልጋ አልጋ ቤት እየተሽከረከርሽ እየተለጣጠፍሽ፣ እንትንሽን ከሱ ጋር ለጣጥፈሽ እየመጣሽ ስለ ክብር የምታወርበት ምንም ምክንያት የለም ማለት ነው። አንቺ ሰውን ስታከብሪ ሰው ያከብርሻል። አንቺ ደግሞ ለራስሽ ክብር ከሌለሽ ማንም ሰው ሊያከብርሽ አይችልም። አንቺ ደግሞ ለራስሽ ክብር የለሽም፣ ርካሽ ነሽ። እንኳን ለሩታ ለእኛ ማሳይተሽናል፣ ርካሽነትሽን ማለት ነው። ስለዚህ ምንድን ነው እሪ የሚባል ነገር አለ። ሩታ ምሪ ብላለች እና ሄርሜላ በዚህ ልክ ባት እኔ ደግሞ ደስ ያለኝ መጨረሻ ላይ ነው። ቀጥ ብላችሁ ውጡ ስትላቸው ጀግና ኮና ገና ትነሳልሻል። ይህንን የቀጠርሽው ዊግ ደግሞ ይዛ ድፍቅ ብታደረግሽ እንዴት አንጀት በራሰ ንቅ አርጋ ድፍቅ ብታረግሽ፣ ደግሞ ፍ እንዴት ደስ እንደሚለኝ ታውቂያለሽ? እንዴት ደስ እንደሚለኝ ቂቤ ነበር ምቀባው፣ እንደዛ ብታደረግሽ ማለት ነው። ግን ያው አይቀርልሽም አንድ ቀን ታሻለሽ ማለት ነው። እና የሄርሜላ የኛ ባለ ክብር የኛ ባለ ምናምን ማለት ነው። አንቺ ማለት ምንድነሽ? የእንትን ምንድን ነው የሚባል አባባላል የሆነ በቃ የሆነ መጥፎ ነው ቃሉ አልናገረውም። እና አንቺ ማለት ርካሽ ይሁን በቃ። እኔ እኮ እንዳንቺ የምጠላው ሰው የለም እዚህ ሚዲያ ላይ ሰው አይጠላም፣ ግን አንቺ በጣም ታስጠኛ። እኔ በሰው ትዳር ላይ የሚገባ ስለም በማያገባው ነገር ላይ የሰው ልጅ ሲገባ በጣም ነው የሚያናድደኝ። በማያገባሽ ነገር ላይ መግባት የለብሽም። በቃ ይህ እኮ የእነሱ የሁለቱ ጉዳይ ነው። አብርሽን ብትወጁ ራሱ በእነሱ ጉዳይ መግባት የለብሽም። የባል እና ሚስት ጉዳይ ነው አይደለም ሁለቱ ይፍቱት እንጂ አንቺ አይመለከትሽም በፍጹም ማለት ነው አያገባሽም እየገባ መገኘት በሌለብሽ ቦታ እየተገኘሽ ነው ማለት ነው እና መገኘት በሌለባት ቦታ የምትገኝ ሴት ምንድና ትረክሳ ትታያለች ስለዚህ አንቺ ማለት ያነሽ ማለት ነው ከርካሾቹ አንዷ ነች ስለዚህ በማይመለከትሽ ቦታና በማያገባሽ ቦታ መገኘት የለብሽም በባለ ትዳር መሀል ደግሞ መግባት የለብሽም ማለት ነው ለምን በባለ ትዳር መሀል አንቺ አይመለከትሽም የአብርሽም ፍቅረኛ ሆኜ የአብርሽም ውሽማ ሆኜ ውሽማሽን ይዘሽ እዛው መጋደር ማዳም ነው ያለብሽ እዚህ በእነሱ ማለት እነሱ በነሱ ጾም መግባት የለብሽም። ወርቁን አዎ፣ ምናልባት አስጠንቁለሽም ገዝተሽለት ሊሆን ይችላል። ልጅቷ እንድትታመም የሆነ ነገር እንድትሆን አድርገሽበት ሊሆን ይችላል ማለት ነው። ስለዚህ አይታመንም፣ የዛሬ ሰው አይታመንም። ተመካክራችሁም ሊሆን ይችላል። ለምን እሱ ያው ሴት ስለሚወድ ሴት አባረሪ ስለሆነ ይህን ሁሉ የሚያደርገው የሚያሰድባት ሚያስገለምጣ እንደዚህ ሚያስደርጋት ያው እሱ ስለሆነ ሴት የላከው ሞት አይፈራ ማለት የሚባለው እንደዛ ነገር ማለት ነው። እና እራስሽን አክብሪ፣ ከዛ በኋላ ትከበሪያለሽ። ካልሆነ ደግሞ ትረገጫለሽ ማለት ነው። ሄርሜላ ተብዬዋ እንደዚህማ ሩታና ትናገሪያትም እንደዚህ ከብታቱኝ ማለት ነው። እንዴ በሰው ዘንድ ሰው ተወዳጅ ለመሆን እኮ ጥሩ ነገር ነው። የሚያሳየው ጥሩ ነገር፣ አንቺ ከመምጣትሽ ምንን አደረግሽ? ሁለቱን አበጣበሽ፣ ዙሙትን መስራት ጀመርሽ ማለት ነው። ዙሙትን አስፋፋሽው፣ ለትውልድ አንቺ ጠርነሽ እንትን ታውቂያለሽ። ይሄ እህል የሚያበላሸው ትላለህ አይደል? እሱ ነሽ አንቺ ማለት ማለት ትውልድን የሚያበላሽ እህል ነሽ አንቺ። ስለዚህ አንተ ምዩም ደግሞ ይህ ዝም ብላችሁ ጎትታችሁ ጎትታችሁ ልጅቷን አትበጥብጧት። ምነው አልሞት አለቻችሁ? እንዲ አልጠፋ አለቻችሁ? ለምንድን ነው ጎትታችሁ ጎትታችሁ የምታመጧት እንዴ፣ ምን አስባችሁ ነው ልንግ ካልገደልናት ነው እንዴ? ካልሞተች ነው እንዴ? ልጇ ቆማ ስለሌጠች ደስተኛ አይደላችሁም። ለምን ቆማ ሄደች? ለምን በሰላም ወለደች? ለምን ሰላም ሆነች? መሞት ነበረባት? ምናም ያንድ ነው የምታስቡት ሁላችሁም ማለት ነው። አንደኛ ከባሏ ጀምሮ አንድ ጤነኛ ሰው የሌለበት በማላችሁ ማለት ነው። አረ፣ እንደዚህ አታድርጉነት አንድን ሰው ለዚው፣ ይሄ ሁሉ ሰው ለአንድ ሰው ግን፣ ጀግና ናት ሩታ፣ አንበረበረቻችሁ ይዛ አሽከረክረቻችሁ ማለት ነው። እና ገና ስትነሳ ደግሞ ታሽከረክረሻለች። ጠብቂ፣ አንቺ ሄርሜላ ተብዬዋ ጠብቂ። ገና ስትነሳ ጉድሽ ነው የሚፈላው። እዛ ድፍቅ ነው የምታደረግሽ። እኔማ ዛሬ የምሬ ነው ብላችሁ፣ ቤተሰብ ድፍቅ ብታደረጋት እንዴት አባቱ ደስ እንደሚለኝ ይህንን የቀጠለችው ጠቅልላ ብቻ ውስጡ አስገብታ እንዲህ መቆንጠጥ መሆን ያስፈልጋል። ቁንጥጥ ብታደረግሽ እንዴት አባቱ ደስ እንዳለኝ ዛሬ በጣም ነው የተናደድኩት። የመለሰችላት የተናገረቻት ንግግር እንዴት እንደሚያስጠላች ዘግናኝ ማለት ነው። የምሬ ነው ምላችሁ በጣም ነው የተናደድኩት እና በዚህ ልክ ለራሷ ክብር የሌላ ሴት እንዴት ነው ስለ ክብር ሰውን አክብረኝ ብላ የምትለው ማለት ነው። እሷ ማን ስታ ክብር ነው? እሷ እኮ ብልግናዋን ሚዲያ ላይ አውጥታ ያሳይ ሴት ናት። እንዴት ነው ስለ ክብር የምታወሪ? እንዴት ስለ ክብር ታወሪያለሽ? አንቺ ማለት እኮ ክብር የሌለሽ ርካሽ ሴት ነሽ፣ ሴት አሰዳቢ። እኔ በአንቺ የተነሳ ሴትነቴን እጠለዋለሁ፣ ምክንያቱም አንቺ የምታደርጊው ነገር በጣም የሚያስጠላ ነገር ስለሆነ። ከባለ ትዳር ወንድ ጋራ ዙምትን የምትሰሪ እኮ ነሽ አንቺ። የአንድ ሰው ሽማ ሆነሽ በሰው ሕይወት ላይ ጣልቃ እየገባሽ የሰውን ሕይወት የምትበጠብጭ ርካሽ ሴት ነሽ ማለት ነው። ስለዚህ አንቺ ስለ ክብር ማውራት አትችይም። ስለ ክብር ክብር ምን እንደሆነ ራሱ አታቂም። ቤቴ ቤቴ ትያለሽ። የትኛው ቤትሽ ነው ደግሞ አንቺ? ቤትኛው ቤትሽ ነው? ክብር የምታሳዩ አንቺ ቤት ለምትመርዝ በጥብጠሽ ልታጠጫት ነው። አይ ሩዬማ ነገር አለው። ቤቴ ቤቴ የምትይው ቤተሽ አስገብተሽ የሆነ ነገር ልታደርጊያት ነው ልጅቷን ማለት ነውና ቤተሰብ ዛሬ የምሬ ነው ያሉ ሩታ ስላልመታቸት በጣም ተናድጃ ብትጠፈጠፈች